ቀበጧ ታገተች። አደይና ቤዛ ተደባደቡ። ለምለም ቤዛን በጥፊ አጮለቻት። ኤላ ለለምለም አትጠርጥርኝ እኔ ያንቺው ብቻ ነኝ በማለትም ለለምለም ነግሯታል። ለአንተ ያልታየህ ለእኔ የሚታይኝ ነገር አለ ስትል ለኤላ ነግረዋለች። እዴቭ ክላስ ገብታ የባርኮቴ ቀበጧ ሚስት እንዴት ሰራተኛ ታፈቅራለህም? በማለትም ምንም አይስብም እኮ በማለትም ለደቨ ስትነግረው ያንን ማወቅ ከፈለግሽም ተጠግተሽ ስለሷ ማወቅ ትችያለሽ፣ ግን እኔ በፍቅሯ የከነፍኩት እኔ ያፈቀርኳት እኔ የወደድኳት እኔ አንቺ ምናገባሽ ከክላሴ ውጭልኝ፣ በማለትም ከክላሷ ያችን የባርኮቴ ሚስት ቀበጧን ቤዛ ያባርራታል። ሰላም ጤና ይስጥልኝ ውድ የተከበራችሁ ሰላማችሁ የዚቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተተረፍረፊባል። ሰራተኛዋ አደይ ክፍል 46 በዛሬው ክፍል ላይ እንግዲህ አደይ ኪችን ምግቧን እየሰራች ያ ረባሹ ልጅ ናኦል ወደዛ ክላስ ወደ ኪችን እየገባና እሷን እያላት ለምንድን ነው እንዴት ነው እዚህ ቤት የምትጎጁው? አንቺን በአጭር ጊዜ የሚለውጥሽና ስኬታማ የምትሆንበት ስራ አለ በማለትም ይነግራታል። ደግሞስ ለምንድን ነው አንዱን ሀብታም የማታፈቅዱም፣ በማለትም ለሷ ይነግራታል። አደይ አደይ እያለች ሊዲያ ቀበጧ ወደዛ ስትገባ፣ አንተም እንደ ዴቭ ምን ትሰራለህ ኪችን በማለት ትነግሯለች። አይ ምግቡ ደረሰ አልደረሰ እያልኳት ነው በማለትም የሚነግራታል። አፍጥኒው እያለችም ሊዲያ ትነግራታለ እሺ የት ልትሄጅ ነው አንችም በማለትም እሱ ይነግራታል። ኤላ ጋር ልሄድ ነው ምስትል ስትመልስ፣ ኤላ ማን ነው በማለት ደግሞ እሱ ይመልስላታል። ኤላ ማለት የለምለም ፍቅረኛ ነው በማለትም ለናኦል ስትመልስ፣ አደይ አንቺ አደይ እንደሱ አይባልም። እሷ የሱ ፍቅረኛ አይደለችም። እንደ አደይ የቤት ሰራተኛ የምትሰራ ናት። አላወቅሽ እንደሆነ ከኤላ ጋር ተለያይተዋል ምስትል ነገረቻት። ምንድን ነው የምታወሩት ነገርም እያለች እዚህ ጋ ሀሳቡን የእሱን ለመውሰድ ፈለገች ምክንያቱም ስኬታማ የሚያደርጋችሁ ነገር አለ ያንን ለምን በአቋራጭ አትለወጡበትም እያለ ሲነግራት አደይን ተዋትና ይህንን ነገር ለእኔ ንገረኝ እንዴት አድርጌ ነው በአጭር ጊዜ ስኬታማ የምሆንበት እያለችውም ለናኦል ስትነግረው እሺ እነግርሻለሁ በማለት ለሷ ይነግራታል ግን ከዛ ቤት እንዲወጡላት እየፈለገችው አንደኛ አደይን ሁለተኛ ቤዛን ሶስተኛ ሊዲያን ቀበጧ ነበር። ይህ ስራ እየፈቅር ነበር ቀጥታ ወደ ባርኮቴ ሚስት ክላስ ይገባና፣ ይሄ እረባሹ ልጅ እሷ ድንግጥ ብላታየው እና ምን ልትሰራ እክላሴ የመጣህ በማለትም እትነግረዋለች። አረ ድረሱልኝ ውኡ እስትል ፍቅርና እንዲሁም ዴቭ ደግሞ ይገባሉ። ምን ሆነሽ ነው በማለት ስትናገር፣ እክላሴ መጣ ምን ሊያደርገኝ ነው በማለት ስትናገር፣ ቆይ አንተ ልጅ እዚ ቤት እንዳላገኘ አላልኩም ነበሮች ምን ትሰራለህ በማለት ዴቭ ይህ ስራ የፍቅር ስራ ነው ማለት ነው። በማለትም ደግሞ ተመለስላታለህ ምክንያቱም ናኦል በፍቅር ከፍቅር ጎን ስለሆነ ያለው እሱ ከወጣ በኋላ እንደገና ሊዲያ ደግሞ እዚህ ቤት በቃ ሰው መተኛት አይችልም ማለት ነው በማለት ትናገራለ። አንተ ምን ትሰራለህ እዚህ ክላስ በማለትም ዴፍ ይነግሯል። ሁሉም ክላስ ያሉ ሁሉም ክላስ ሴቶች ናቸው ያሉት የት ልተኛ በማለት ላይ ዴፍ ይነግሯል እና ሳሎን ትተኛለህም በማለት እሱን ይዞት ይወጣል። ፍቅር ጋር እዚህ ጋር ጸብ ይፈጠራል። ምክንያቱም አንቺ ለምንድነው እንደዚህ የምታደርገው ይህ ስራ የአንቺ ስራ ነው፣ በማለት ትነግረዋለች በጣም ይናደድና ወደ ሳሎን ይዞት ይሄዳል። ዴፍ ምንድን ነው ክላሱ ተቀምጦ እየተናደደ በጣም እንደተናደደ፣ ይቺ ወደ ክላሱ እትገባለች። መቼ ነው ከባርኮት ጋር የምትጋቡትም በማለት እሲጠይቃት ምንድን ነው እያለችው ገናንን የሚለውን ነገር ነው እየነገረችው ምን ነው ቸኮልክ፣ ሙዚ መሆን አማረህም እንዴ በማለትም ነገረችው። አይ አይደለም፣ እኔና ባርኮቴ ትንሽ ተቀይመናልም በማለትም ይመልስላታል። አሁን እዚ ጋር እንዴት ነው ሰራተኛስ የምታፈቅሩትም ብላ ሀሳቡን ስታነሳበት እሱ ስለ አደይ መጥፎነት ስታወራው አደይን ስለ እሷን ማወቅ ከፈለግሽ ጠርበሽ መጀመሪያ መረዳትና እሷን ማወቅ ትችያለሽ። ግን እኔ የወደድኳት እኔ ነኝ፣ ያፈቅርኳት እኔ ነኝ፣ በፍቅሯ የከነፍኩት እኔ ነኝ። ማንም የሚያገባው ነገር የለም ከዚ ክላስ ውጭልኝ በማለትም ሲነግራት ያቺ እቀበጧ ፍቅር ትመጣለች። ምንድን ነው ክላስ ምን ልትሰራ ድረስ ነው የመጣችው? በማለት ለሱ ትነግሯለች። እሷን ካስወጣች በኋላ አሁንም እንደምትወደውና እንደምታፈቅረው ትነግሯለች። አሁንም ባለፈም ቢሆን ዛሬም ቢሆን እንደማይሆን ነው የምነግርሽ በማለትም ለእሷ ይነግራታል። አንተ ለምንድን ነው የማይገባ እያለችው እየጨቀጨቀችው ድንገት አደይ ትገባለች። ምን ልትሰሪ መጣሽ? በማለትም ትላታለች። ምግብ ደርሷል በማለትም ለደፈ ስትነግረው እሺ በማለት እሱ ደግሞ ይመልሳል። ክፍላትና አደይ ትመለሳለች። ለለምለም ለኤላ ያለችው ነገር ተነስታ ወደ አዴጋ ለመሄድ አሰባ የት ልትሄጅ ነው? በማለትም ይነግራታል። አዴጋ ልሄድ ነው። ምን ነው ፈለከኝ እንዴ? ብላ ስትነግረው እኔ እኮ ሁልጊዜም እንደፈለኩሽ ነኝ በማለትም እኔ የአንቺ ብቻ ነኝ አትጠርጥሪኝም። እንዴት ነው የጓደኛን የባርኮቴ ሚስት በፍቅር እኔና እሷ ግንኙነት የሚኖረን በማለት ለእሷ ሲነግራት፣ ለአንተ ያልታየ ለኔ ደግሞ የሚታየኝ ነገር አለ በማለትም እንደምትፈትም ለሱ ትነግሯለች። አንተ ማለት በቃ አንተን ሲነኩብኝ እኔ አልወድም በማለትም ለሱ ትነግሯል። ምንም ስጋት እንዳይገባሽ እማዬ አባዬን አሳምነው ሁሉም ነገር እስከሚሳካ ድረስ የኔና የአንች ነገር ደግሞ መቸም ልዩ፣ ልንለያይም አንችልም በማለት ለሷ ይነግራታል። ከተጠነቀቅህ ተጠንቀ፣ ካልተጠነቀቅህ የራስ ጉዳይ። ከዛች ግን ራቅ። እኔ ደግሞ ልኳን ነው የምነግራትም በማለትም ተናግረዋለች። እዛ ቤት ከሄድሽ ከቤዛ ጋር ልትታይ ነው የዛ ደግሞ በጣም ጥሩና መልካም ሰው ናትም በማለትም ለሷ ይነግራታል። አሁንም እንዲጠነቀቅ በድጋሚ እተነግረዋለች ማለት ነው። እሱ ደግሞ እንደዚያ እንዳታስቢ፣ አንድ ጥያቄ ልጠይቅሽ፣ አንቺ የባርኮቴ ጓደኛ ነሽ፣ አንቺ እንደምታስብኝ እኔ ባስብሽስ በማለትም ደግሞ እሱ ይነግራታል። እንዴት ባርኮቴ እኮ ማለት ጓደኛችን ነው በማለትም እሷ ትመልስለታለች። ምክንያቱም ያሰብሽው ነገር ትክክል አይደለም። እኔ እንደዚህ ብዬ ባስብሽ አንቺ የምትመልሽልኝን ነገር ስለማውቅ ነው ብሎ ለሷ እያስረዳታል ማለት ነው። እንግዲህ ፍቅር ክላስ ገብቶ ደግሞ አሁንም የተመቸቹ ሊዲያ ቀበጧ እንደሆነች ብቻ ለፍቅር ይነግራታል። እሷን ተዋትና ከዚህ ቤት የምታስወጣልኝ መጀመሪያ አደይ ነው። ደግሞ ያችን ቤዛ በጣም ተንኮለኛ አይጥናትና እሷን ተጠንቀቃትም። ማንም ሰው ግን ማወቅ የለበትም ይህን ምስጢር ጠብቅልኝም በማለት ለናኦል ትነግረዋለች። አደይ በጣም ከባድ ሰው ናት በማለት ደግሞ ይነግራታል። እለም ለምክላስ ገብቶ ይህንን ሀሳብ አንስቶባት እንዲሁም ደግሞ ከስራ ውጭ ወጪ ለምን አንገናኝም? በጣም ቆንጅዬ ልጅ ነሽ፣ እኮ በማለትም እሷ እንዳበስረ ማድረግ እሲሞከር እዛው በጥፊ ታጮለዋለች። በጣም ይደነግጣል። ሁለተኛ አጠገቤ እንዳትደርስም በማለት ታስጠነቅቋለች። ሁለቱ በጣም ኃይለኛ ልጆች ናቸው። የምነግራትንም የምታምነኝና ጥሩዋ እሺ የምትለኝም ሊዲያ ናት በማለትም ለፍቅር ይነግራታል። የሊዲያን ነገር እንደማይሆን ተናግረዋለች ማለት ነው። ምክንያቱም ሊዲያ እዚ ጋር ምንም እየሰራችው ነገር የለም። ከዛ ቤት ማስወጣት የምትፈልገው ሁለቱን ስለነበረ ነው። ከፍቅር ጋር ደግሞ ሌላ ጦርነት ይከፈታል። ምን አባሽ ልታመጭ ነው በማለት እዴቭ ምክላስ እንደሆነች ከፍቅር ጋር ትልቅ ጦርነት ይነሳል። ናኦል በጣም እየናደድና እኔ በቃም ምን ማድረግ አለብኝ፣ ይሄ ነገር የሚሆንም ነገር አይደለም፣ በማለትም እይነግራታል። አንድ ሀሳብ ታመጣለታለች፣ እዚህ ቤት መቆየት እንዳለብህ ብላ፣ ያም ሀሳብ ቤታችን ስለተቃጥሏል ብላ እዚህ ቤት መቆየት አለብህ በማለት እትነግሯለች። ሳሎን እየሄዱና፣ ምግብ እየቀርብና፣ ያን ምግብ እየበሉበትን አዴ ታነሳና አደይን ናኦል እያመሰግናታል። እዚ ጋር ቤዛ ትንጨረጨራለች። ምክንያቱም ይህ ምግብ ሆኖ ነው ወይ ምግብ አታውቅም በማለትም ትነግረዋለች። እሱ ደግሞ በጣም ይናደዳል። ከበላችሁ በኋላ ለምንድን ነው እንደዚህ የምትሉት? ቅርጥፍ አድርጋችሁ በልታችሁ የቅናት ነው የሚመስልባችሁ በማለትም ደፍ እይናገራል። ቆይማ እዚ ቤት እንዴ ልትቆይ ቻልህም? እንዳትመጣ አላልኩም ነበሮ? በማለት ጥያቄውን እያነሳበታል ደፍ እዚህ ጋር የተፈጠረውን ነገር እዚህ ቤት ይቆያል ብላ ፍቅርን በሀሳቡ ስትነግረው ዴቭ ደግሞ የተፈጠረውን ነገር ለዴቭ ይነግረዋል። ዴቭ መጀመሪያ አልተስማማም ነበረ። ምክንያቱም ቤታችን ስለተቃጠለብን ሌላ ቤት እስከምፈልግና እስከማመቻቸ ድረስ እስከ ጊዜው እዚ እቆያለሁ በማለት ለሱ ይነግረዋል። እዚጋ ጋ ዴቭ ሀሳቡን ይቀበላል። ዴቭ ምናገባህ፣ እዚህ ቤት ዋናው ኃላፊዋና ወሳኒዋ ወሳኔዋ እኔ ነኝ በማለትም ለናኦል አይቻልም ብላ ቤዛ ትነግረዋለች ማለት ነው። እሷን እንዳትሰማት እዚ እስከምፈለግከው ድረስ መቆየት ትችላለህ በማለትም ለሱ እየነግሯል በሀሳቡ ይስማማል። ወደ ኤላ ጋር ለመሄድ የወሰነችው ህቀ በጧ ቤዛ እዛ ሄዳ ያለችው ነገር አለ። ምክንያቱም መጠጡን ጠጥተን ምንም ነገር የተፈጠረ ነገር የለም ግን ወደ መኝታ ክላስ ይዘገብቻለሁ ያንም ላስተኛህም ነው ስትለም በጣም ተናግራለች። ለምለም በጣም ነው እዚ ጋር ችግር የተፈጠረው፣ ምክንያቱም አንቺ እንዳሰብሽው አይደለም ተቀይማለችም በማለትም እያስረዳታል። አሁንም ይሄ ብቻ ሳይሆንም አንተ መልካምና ጥሩ ወንድምነህ እያለችው፣ ለምለም ከናኦል ጋር ያላት ግንኙነት ምንድን ነው ብላ ትነግረዋለች። ናኦል ማን ነው በማለትም ደግሞ ኤላ ይመልስላታ። የሆነ ቆንጅዬ ልጅ ነው፣ እዛነ ፍቅር ጋር ነው የሚኖረው። ግንኙነት ሳይኖራት አይቀርም ብላ ለሱ ተነግሯለች። ሊዲያ ቀበጧ በመጨረሻም ወደ እሱ ቤት ይሄዳለሁ ብላ ወደዛ ቤት እየሄደች እነሱ ሁለቱ ይቅርታዬን ተቀበለኝ እንዲሁም ደግሞ አመሰግናሃለው ብለው እሱን እቅፍ እንዳደረገችው ወደ እሱ ቤት ስትሄድ ሁለቱ ተቃቅፈው ነበረ። በጣም ይናደዳል። ሁለቱ ሴቶች ከቦታል። ምን እየሆኑ ነው ሴቶቹ? በማለትም ቤዛም ወደ ቤቷ እንድትመለስና ሊዲያ ቀበጧም ወደ ቤቷ እንድትመለስ ሁለቱን ያደርጋል። በጣም ይጨናነቃል። ምክንያቱም እዚህ ቤት አትንጪ አላልኩሽም ወይ ለምለም ይከፋት የለም ወይም በማለት ይነግራታል። አንቺ ምን ልትሰሪ ነው እዚህ የመጣሹም? በማለት ሊዲያ ቀበጧም ለቤዛ ነግራታለች። እዚህ ጋ ሁለቱም መጀመሪያ አይስማሙም ነበረ። መንገድ ሁለቱም እየሄዱ ዴቭ ደግሞ አደይ ክችን እያለች አደይ በማለት ሲነግራት ዴቭ ስትለው በፊት አደ ስልሽ ወየቴኝ ነበረ። አሁን እንዳፈቀር ኩሽ ስታውቂ ኩራት ነው መሰለኝ እያለ ለሷ እየነገራት ነበርና ያቺ ከዛ ቤት ስትመጣ ከኢላ ቤት ስትመጣ ኪችን ትገባለች። አንተ ደግሞ ኪችን ምን ትሰራለህ? ትንሽ የማወራት ነገር አለ በማለትም አልሰርቅህም በማለትም እንዲሁም ደግሞ የምወስድብህ መስሎ ነው ወይ? ትንሽ የማውራት ነገር አለ በማለትም እሱ ከወጣላት በኋላ አንቺ ምንድን ነው ጓደኛሽ እንደዚያ ያደረገችብኝ? እነሱ ሁለቱ ያላቸው ግንኙነት ምንድን ነው? ምስትል አደን ስጋ ስታንቃት ትዘው ጨርሰሽ አትመጭም ነበሮች። እኔ ምን አውቅልሽ አለሁ። ምስትል ከአደጋ ትልቅ ጦርነት ተነስቷል። ድንገትም ትገባና ምናባሽ ልታደርጊያት ነው አንቺ፣ በማለትም የባለፈው አልበቃ ብሎች ደግሞ እዚህ በማለትም ለምለም ቤዛን አጩላት አለች። በጥፊ እንዴት እንደዛ አንችነች ወይ እኔን የምትመችኝ በማለት እየተጋበዘች ነበረ። የቤቷ ዋናዋና መሪዋ እኔ ነኝ ያለችው የባርኮቴ ሚስት በጥፊ እቀምሳለች። ሊዲያ ቀበጧም ወደ ቤት እየተመለሰች ናኦልም እየሄደ መንገድ ላይ እያገኛትና ያንን ነገሩን ያነሳባትና በሀሳቡ ተስማምታ፣ ግን ልብስ ቀይሬ ልንጣ በማለትም ስትነግረው እንደማትቀይርና በዚያው ልብስ ወደ እዛ ወደ ስኬት ያለበት ቦታ እንደሚወስዳት ይነጋገራሉ። እሺ ብላ እየሄደች ቦታው እንግዲህ የታገተችበት ነው። እምንም ቦታ ነው ይዘኸኝ የመጣው በማለት መጨረሻ ላይ አይታለች። በስተመጨረሻ መጨረሻ እንግዲህ እሷን ነው እያገታት። ፍቅር አንድ ሰው አሳግታለች፣ ሁለት ሰው ይቀራታል ማለት ነው ዴቭ በጣም ተናዷል። እህቴ ምን ሆና ነው? ክላሷም የለችም፣ ስልኳም አይሰራም፣ የዴቭም ስልክ አይሰራም። ምን ሆና ነው እህቴ እያለ ዴቭዬ በጣም ተጨንቋል ማለት ነው። ይሄ ሁሉ ሴራ እንግዲህ የፍቅር ክፋት ነው ማለት ነው። እነ ዴቭም ደመቀም ለምለምን መንገድ ላይ አይተዋት በጣም ሮጠው ነበረ። ለምንድን ነው እንደዚህ የምትሮጡትም በማለት ስትነግራቸው እኛ ከሀገር ካልወጣን ሰላም አንኖርም በማለት እንዲሁም ደግሞ ንጉሱ አደይንም ሰላም ቤልኝ ናፍቃኛለችን በማለት ለለምለም ነግሯታል። ደመቀም ደግሞ ፍቅርስ እንዴት ናት በማለትም ሰላም ቤልኝ በማለት ይህንን ሁለቱም ሀሳባቸው ለለምለም ነግረዋል። ግን ለምለም አደይ እንደዛ ስላደረካት በጣም ተቀይመሃለችም ንጉሱም በማለት ለንጉሱ በባለፈው የታገተችበትንም ለሱ ነግረዋለች። እሱ አሁንም እንደሚወዳትና እንደሚያፈቅራት